ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሰኔ 16 ወይም ጁን 23 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቀን፣ ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ ያልን፣ ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 161 ብር ከ72 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 132 ብር ከ97 ሳንቲም ገዝቶ 135 ብር ከ63 ሳንቲም እየሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ገዝቶ 134 ብር ከ13 ሳንቲም እየሸጠ ነው። አንድ ዩሮ በጥቁር ገቢያ 185 ብር ከ83 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 153 ብር ከ52 ሳንቲም ገዝቶ 156 ብር ከ59 ሳንቲም እየተሸጠ ይገኛል። በንግድ ባንክ 149 ብር ከ82 ሳንቲም ተገዝቶ 152 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 197 ብር ከ30 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 163 ብር ከ31 ሳንቲም ገዝቶ 166 ብር ከ58 ሳንቲም እየተሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 117 ብር ከ33 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 97 ብር ከ60 ሳንቲም ገዝቶ 99 ብር ከ55 ሳንቲም እየሸጠ ነው። በንግድ ባንክ 94 ብር ከ26 ሳንቲም ተገዝቶ 96 ብር ከ15 ሳንቲም እየሸጠ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 103 ብር ከ57 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 86 ብር ከ55 ሳንቲም ገዝቶ 88 ብር ከ26 ሳንቲም እየሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር ከ39 ሳንቲም እየተሸጠ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 22 ብር ከ46 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 18 ብር ከ51 ሳንቲም ገዝቶ 18 ብር ከ88 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ተገዝቶ 18 ብር ከ31 ሳንቲም እየተሸጠ ይገኛል። አንድ ፓውንድ በጥቁር ገቢያ 216 ብር ከ52 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 179 ብር ከ78 ሳንቲም ተገስቶ 183 ብር ከ47 ሳንቲም እየተሸጠ ነው። በንግድ ባንክ 74 ብር 49 ሳንቲም ተገስቶ 177 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ በጥቁር ገቢያ 527 ብር ከ33 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 43 ብር ከ ሳንቲም ሲመነዘር የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ተገዝቶ 36 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 43 ብር ከ05 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ተገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 420 ብር ከ50 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 227 ብር ከ86 ሲመነዘር አንድ የባህሬን ዲናር በጥቁር ገበያ 427 ብር ከ41 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ06 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ18 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚሆን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጫ ምስጋናችን ያቀረብን የዕለቱ መረጃ በዚያ በቃ። መልካም ጊዜ መልካም ቀን።